እንደ ጉንጭሽ ሞላ ሞላት ሰው ናቅሽ እንዴ አንቺ የተሰጠ ስጦታ በማናገር እንዴት ተመለሰ ይመለሳል ወላ ብራንክ እንኳ ብራንክ ሆኖ በጣም የሚደብር ንግግር ነው የተናገርሽው ገባሽ ጀዋር ልመለሰለ ብለሽ እንዳለ ዛሬ ቀጥለሽ ሰው የሰጠውን ስጦታ ይመለስ አይተናና ቅምሽ ስለዚህ ብልግና ንግግር ነው የተነጋገርሽው

አልፈለሽ ዩቱ ባላመክተት እንጂ ምን የመሰለ ንግግር ቋንቋው ወደ ጀርባሽ ክተችው ማለት ነው እሺ። ይህ እንደደረቀ ሀስባልትናሆ ንግግር አቤት ሆነ አቤት አቤት። የአርቲፊሻል ጠጉር ሴት ሴት ያስመስላችኋል። አቤት ይህን አርቲፊሻል ጠጉር ቆርጦ የሚጥልልን ባገኝን ባገኘን። ሴት ሴት ያስመስላችኋል

ዛሬ በጣም የሚደብር ስራ ነው የሰራሹ። መዲያም ሀይሚ ነው። መዲያም ሀይሚ የሚደብር ስራ ሰርተሻል ማለት ነው። እና ለማንኛውም እንዲ ያለ ራ ኸይራት የሚያገባን ብሏል ሰይድ። ለካ ነገር አለሞቹ አልጥመው ብለው ነው። ለማንኛውም ጥሩ ነው መዳም ሀይሚ ይሄን ይመስላል ዛሬ እኔ ባለሁበት አጀንዳ አንድና አንድ ላይ ያው ደግ ስራ አልሰራሽም ማለት ነው። ያው በጣም የሚያስቀይም ንግግር የሚያስጠላ ንግግር ነው ያወራሽው። ወረሽ አልተመረቀልሽም ዛሬ እንኳን እንግዲህ ልንገርሽ፣ አጠቃላይ ማለት ነው በፊት ጊዜ ስ ዲህና የተመረቀልሽ ሰውም እየሳቀልሽ ነበር። አሁን እንኳን አይ ውሬ የዘራው ጭቃ ውሬ የዘራው ጭቃ ሚሎር ያመጣሽ ገባሽ። እና ስለዚህ የንሄትዬ ታየኝ ነው የምለው። ለማንኛውም እንግዲህ አለቄ ፍሽ መድቢው እኛ ምን አገባ እኛ ምን አገባ ብላለች። ለጥፈሽ ለጥፈሽ ደበቂበት፣ እኛ ምን አገባል። እና ያን ይመስላል ወገኖች እየ ላይክ ሼር ሰብስክራይብ በማድረግ ያው ገባ ገባ ብሉ። እንግዲህ ሞቅ መቃ አድርጋችሁ እስቲ 100 ሺ እና 100 ሺ ከታቱ እንላለን። ይሄ ነው ዛሬ ያለን አንድና አንድ አጀንዳ። እንግዲህ የመደም ቀማሞች እያው ታፕ ታፕ ታፕ ታፕ ተባርጉትማ የመደም

እርግጫ እርግጫ ብሎኛል ንግግሩ ብሏል እርግጫ እርግጫ ወይ ጀመራችሁ ጩኸት አይ ቤት አንዱ ተጮኸ ቤት ሁሉን አብሮ ቲሞቱ ማለት ነው ዛሬ እንግዲህ በዛ አይነት

ወይ ጠብቁኝ፣ ጠብቁ ሰብስክራይብ አድርጉት። እኔ አሁን የመጨረሻ ነው የመናግራችሁ መቶ ሺህ በዚህም መግባት አለብኝ። አይ ሁልጊዜ እናንተን ለማንም የእናንተን ዲጂ ደግሞ ሁልጊዜ መቆፍቆፍ ምን ነው እናንተ ሸርሸር እያደረጋችሁት ነው። ከምፓኒውን ፕሬሽየር አድርግልኝ ፕሊስ፣ ፕሊስ፣ ፕሊስ። ምን ሸ ፕሬሽየር እንቅልፍ እያማረኝ አሁን እየሰራው። እናንተ ሸራ እናረግም። ጥጋብ ነው ወላ ጥጋብ ነው። ልኮ ነው እናንተ ልኮ ነው። ምን ላይል ምን አይልም ብሏል። ሀገር ይሰራል በለው። እትዬዋም ቆጭ ብላለች። እንደዚያ በለው በለው ወች

ላይ ከርጉት ስቲ ላይክ ላይክ ላይክ ወላሂ ቆይ። ሁለተኛ ለማንኛውም ወገኖች